ግንኙነት ከፈጸምን በኋላ በስንተኛው ቀን ነው ቤተ ክርስቲያን ገብተን ማስቀደስ የምንችለው? ህልመሌሊት ያየው ሰው በስንተኛው ቀን ነው ቤተ ክርስቲያን ገብቶ ማስቀደስ የሚችለው? ሴት ልጅ ወር አበባ ካየች በኋላ በስንተኛው ቀን ነው ገብታ ማስቀደስ የምትችለው? ሴት ልጅ ወር አበባ ላይ ስትሆን የማትጸልያቸው ጸሎቶች ምንድን ናቸው? የትኞቹ መጽሐፍት ናቸው? እነግራችኋለሁ። ፈጣሪ ባርኮ የሰጣችሁን እጃችሁን ፈታፈት አድርጉና እንደው ስወዳችሁ ላይክ አድርጉ፣ ቤቱን ደግሞ ፎሎ ማድረግ አትርሱ። ብዙዎቻችሁ በውስጥ መስመር ሴት ልጅ ወርሃ አበባ ላይ ስትሆን መጸለይ የማትችላቸው ጸሎቶች የትኞቹ ናቸው ብላችሁ ጠይቃችሁኛል። ይሄ ገድለ ተክለ ሃይማኖት ነው። ይሄ ደግሞ ገድለ ጊዮርጊስ ነው። ይሄ ደግሞ ድርሳነ ሚካኤል ነው። ይሄ ድርሳነ ገብርኤል ነው እና መጸለይ የማትችለው የትኛው ነው ካላችሁኝ፣ አንድም ጸሎት መጸለይ የማትችለው ጸሎት የለም። ሁሉንም መጸለይ ትችላለች። ግንኙነት ከፈጸምን በኋላ በስንተኛው ቀን ነው ቤተ ክርስቲያን ገብተን ማስቀደስ የምንችለው? ህልመሌሊት ያየው ሰው በስንተኛው ቀን ነው ቤተ ክርስቲያን ገብቶ ማስቀደስ የሚችለው? ሴት ልጅ ወር አበባ ካየች በኋላ በስንተኛው ቀን ነው ገብታ ማስቀደስ የምትችለው? ሴት ልጅ ወር አበባ ላይ ስትሆን የማትጸለያቸው ጸሎቶች ምንድን ናቸው? የትኞቹ መጽሐፍት ናቸው? እነግራችኋለሁ። ፈጣሪ ባርኮ የሰጣችሁን እጃችሁን ፈታፈት አድርጉና እንደው ስወዳችሁ ላይክ አድርጉ፣ ቤቱን ደግሞ ፎሎ ማድረግ አትርሱ። ብዙዎቻችሁ በውስጥ መስመር ሴት ልጅ ወር አበባ ላይ ስትሆን መጸለይ የማትችላቸው ጸሎቶች የትኞቹ ናቸው ብላችሁ ጠይቃችሁኛል። ይሄ ገድለ ተክለ ሃይማኖት ነው። ይሄ ደግሞ ገድለ ጊዮርጊስ ነው። ይሄ ደግሞ ድርሳነ ሚካኤል ነው። ይሄ ድርሳነ ገብርኤል ነው። እና መጸለይ የማትችለው የትኛው ነው ካላችሁኝ፣ አንድም ጸሎት መጸለይ የማትችለው ጸሎት የለም፤ ሁሉንም መጸለይ ትችላለች።